ብሮ ታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነ ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ አመራሮች በፋኖ ኃይሎች ተገደሉብን ሲሉ ርዕሰ መስተዳድሩ ተናገሩ። በአማራ ክልል በተለያዩ አካባቢዎች ጥቃቶች፣ በሌሎች ስፍራዎች ደግሞ የጥፋት እጆችና መዘዙ የሚሉ ስብሰባዎች እየተደረጉም ናቸው። ያለፉት ሁለት ቀናት የከተማ ውስጥ ጥቃቶች ጭምር የደረሱባቸውም ሆኗል። በዝርዝር የምንመለከተው ቀዳሚው ጉዳያችን ይሆናል። የብልጽግናው መንግስት የጸጥታ አካላቱን በሕክምና ባለሙያዎች ላይ ማሰማራቱ ተሰማ። የሐኪሞች ጥያቄ ቀጥሎ አራት ቀናት በቀረው ዘመቻቸው ውስጥ ላይ ሲሆኑ የጤና ሚኒስቴር ደግሞ ግብረ ኃይል ማቋቋሙ ተነግሯል። ትናንት ሌላ የዋጋ ጭማሪን አድርጎ የተሳለቀው ብልጽግናን በመቃወም የሌሎች ሙያ ባለቤቶችም ጥያቄ ለማሰማት ቅስቀሳ እያደረጉ ስለመሆናቸው ታውቋል። ትሰሙታላችሁም። የአብይ አህመድ አገዛዝ ድንበር ተሻግሮ ዘመቻ ከፍቷል ሲል ጦሩ ገለጸም። አቶ ሽመልስ አብዲሳ የኦሮሞ ነፃነት ሰራዊት መክተናል ብለዋል። የመከላከያ ሰራዊቱ ደግሞ በበረሃማ ስፍራዎች ላይ ተዋጋሁ በማለት አሳውቋል። እነዚህን መረጃዎችንም የምንመለከት ይሆናል። ፕሬዚደንት ታዬ አጽቀሥላሴም ኢብራሂም ትራዎሬም አልሲሲም በሞስኮ አንድ መድረክ ላይ ተገኝቷል። ፑቲን የዓለም መሪዎችን ሰብስበው ሩሲያ ስርዓት አልበኝነትን መዋጋቷን ትቀጥላለች የሚል ንግግርም አድርጓል። ሌላኛው መረጃችን ነው። የተባበሩት አረብ ምሬቶች ለሱዳን ጦር መንግስት እውቅና የለኝም አለች። ፖርት ሱዳንን ኢላማ ያደረገው የድሮን ድብደባ ጀርባ አለች በሚል ስሟ የሚነሳው አቡዳቢም የአልቡርሃን ጦር በይፋ ጠላት ብሏት ነበርም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆነላችሁ። አመራሮች በፋኖ ኃይሎች ተገደሉብን ሲሉ ርዕሰ መስተዳድሩ ተናገሩ በአማራ ክልል በተለያዩ ቦታዎች ጥቃቶች እንደዚሁም በሌሎች ስፍራዎች ደግሞ የጥላቻጆች መዘዝ የሚሉ ስብሰባዎች እየተደረጉ ናቸው ያለፉት ሁለት ቀናት የከተማ ውስጥ ጥቃቶች ጭምር የደረሱባቸውም ሆኖ ተመዝግቧል በነዚህ ጥቃቶች የታችን የወርከን አመራሮች ኢላማ ሆኗል በደቡብ ጎንደር ዞን ደራ አንበሳም የከተማ ስብሰባ በተጠራበት ሁነት ጥቃት መከፈቱም ተሰምቷል በምስራቅ ጎጃም ቢቸና ከተማ ውስጥ አንድ አካባቢው የጸጥታ አስተባባሪ ላይም እንደዚሁ ተኩስ መከፈቱ ነው የተነገረው። በሰሜን ሸዋ ዞን ሁለት ቦታዎች ላይ የተፈጸሙ ጥቃቶችም የደፈጣና ስብሰባን ያስተጓጎሉ ናቸው። መኮይ በተባለ አካባቢ የተፈጸመው የከተማ ውስጥ ጥቃት እንደዚሁም ከዞኑ መቀመጫ ደብረ ብርሃን ቅርብ ርቀት ላይ ጉዞ ላይ በነበሩ የመንግስት ወታደሮች ላይ የደረሰ የደፈጣ ጥቃት። የፋኖ ኃይሎች ሌላኛውን ውጊያ ያደረግነ ያሉበት አካባቢ ደግሞ የጎጃም ቀጠና ቸፈር አካባቢ ሲሆን ከአዴት ወጣ ብለ በሚገኙ ቦሾና አብክማ በተባሉ ስፍራዎች ላይም ትናንት የተኩስ ድምፅ ይሰማ እንደነበር ከአካባቢው የተገኙ መረጃዎች ያሳያሉ። እነዚህ ጥቂት አብነቶች አሁንም ክልሉ የሞትና ውድመት ቀጠና ሆኖ ስለመቀጠሉ የሚያሳዩም ናቸው። የብልጽግናው ሹማምንት ከእነዚህ ሁነቶች ጎን ለጎን በየከተሞቹ ስብሰባዎችን ጠርተው የጥፋት እጆችና መዘዙ የሚል ፕሮፓጋንዳን አዘጋጅተዋል። በእነዚህ ውይይቶች ወቅት ተደጋግሞ የተነሳው ጉዳይ ደግሞ ጦርነት፣ ቀውስ ውስጥ ከተተን፣ ወታደርና መሳሪያ አትላኩብን፣ ሰርተን እንብላ፣ ተዘዋውረን የምንግባ የሚሉ ናቸው። በክልሉ ከሚገኙ ከተሞች በአንዷ እንጅባራ የተገኙት የክልሉ ርዕሰ መስተ መስተዳደራቱ አረጋ ከበደም የተገደሉት የኛ አመራሮችም ጭምር ናቸው ህዝቡ እኛን ካልደገፈ መና ከሰማይ አይወርድም ሲሉ ተደምጧል መንግስትን ደግፉ ሌት ተቀን የእናንተን ጸጥታ ለማስከበር የሚፈልጉ የሚሹ ከዞን እስከ ውረዳችሁ እናንተም ምስክር የተሰጣችኋቸው አንዳንዶችም ለህዝብ ሰላም ሲሉ መስዋዕትነት የከፈሉ ልጆቻቸውን ትተው ሄዱ አመራሮች አሉ አይደል ይህንን ተባብራችሁ ካልሰራችሁ ታዲያ ይህንን ተባብራችሁ በደንብ ስራ መስራት ካልተቻለ መናከየት ይገኛል ከቅርብ ጊዜ ወዲህ የብልጽግናው ባለስልጣናት ለክልሉ ጦርነት ህዝቡን ተጠያቂ እያደረጉ ጠብቁን እያሉ ናቸው የኮሚኒኬሽን ሚኒስትሩ ለገሰት ሁሉ ህዝብ መርጦናል ስለዚህ የሚጠብቀን ሲሉ ከሰሞኑ ተደምጠው ነበር መንግስት ሁሉንም ነገር ማድረግ አይችልም መንግስቱንም የመረጠው ራሱ ህዝቡን ስለዚህ የመረጠውንም መንግስት ራሱ መጠበቅ አለው እንዲህ ህዝብን በራሱ ላይ ውድመትን የሚያስከትል ኃይል አድርገው እያቀረበው ተጠያቂ ማድረግም በእርግጥ በእነዚህ ያገዛዙ ተላላኪዎች የተጀመረ ጉዳይ አይደለም። ጠቅላይ ሚኒስትር አብይ አህመድም ሽፍታ እየደበቀ ሰላም የሚጠይቀን ህዝብ ነው ሲሉ ተሰምተው ያውቃሉና። የብልጽግናው መንግስት የጸጥታ አካላቱን በሕክምና ባለሙያዎች ላይ ማሰማራቱ ተሰማ። የሐኪሞች ጥያቄ ቀጥሎ አራት ቀናት በቀረው ዘመቻቸው ውስጥ ሲሆኑ የጤና ሚኒስቴር ደግሞ ግብረ ኃይል ማቋቋሙ ተነግሯል። ትናንት ሌላ የዋጋ ጭማሪን አድርጎ የተሳለቀው ብልጽግናን በመቃወም የሌሎች ሙያዎች ባለቤቶችም ጥያቄ ለማሰማት የማህበራዊ ሚዲያ ቅስቀሳ እያደረጉ ስለመሆናቸው ታውቋል። የሕክምና ባለሙያዎች የስራ ማቆም አድማ ለማድረግ ያስቀመጡት የጊዜ ገደብ ሊያበቃ አራት ቀናት ቀረን ያሉበት ጥያቄዎቻችን የመለሱ ተቃውሞ አሁንም እንደቀጠለ ነው። በሁሉም የሀገሪቱ አካባቢዎች ያሉ ባለሙያዎችም ለስድስት ዓመታት ያነሷቸውን ጥያቄዎችን እያስታወሱ ሰልፍ ወጥተዋል። የብልጽግናው መንግስት ከቀናት በፊት ካደረገው አስቸኳይ ስብሰባና የጤና ሚኒስቴር ግብረ ኃይል እንዳቋቋመ ካሳለፈው ውሳኔ ውጭም ይፋዊ መግለጫ እስካሁን አልሰጠበትም። እንዲያውም ዳቧጠረን እራበን ኑሮ ተወደደን የምትሉ ነዳጅ ላይ ጭማሬ አድርጊያለሁ ለዛውም በአንድ ጊዜ አስር ብር የሚል ስላቅን ትናንት ትናንት አስተዋውቋል። በአገልጋዮቹ በኩል ግን የዳቦ አጣን ጥያቄዎችን የፖለቲከኞች የጽንፈኞች ወዘተ አላማ ነው የሚል መልክ እየሰጠው ነው። የቀረበለት ጥያቄ ስልጣንን አስረክብ ሳይሆን የኑሮ ጥያቄዎችን መልስ የሚል ቢሆንም አገዛዙ ግን በዛ መልኩ ነው ዘመቻውን እያደረገ ያለው። ከዚህ ዘመቻው ባሻገር ፖሊስና ወታደሮች ልኮ በተለያዩ ቦታዎች እስራት እንግልትና ድብደባን በባለሙያዎች ላይ መፈጸሙ ታውቋል። ይህ ተግባር በወላይታ ሶዶ፣ አዲስ አበባ፣ በሲዳማ በሌሎች የተለያዩ ሀገሪቱ አካባቢዎች ተመዝግቧል። የጤና ባለሙያዎች ማህበር የጤና ሚኒስቴር ስም ሳይጠቅስ ሰሞኑን ዘመቻውን የሚመራው የጤና ባለሙያ ያልሆነ አካል ነው ማለቱ በራሱ እንቅስቃሴው የጤና ባለሙያዎች አይደለም እንደማለት ነው ብለን እናምናለን ሲል ገልጾታል። ዘመቻውን የሚመራው የጤና ባለሙያ ያልሆነ አካል ነው የሚለው ትችት መንግሥት ጥያቄውን ለመሸፋፈን የሚያደርገው ጥረት ነው ሲልም አክሏል። የጤና ባለሙያዎች እንደሚሉት አንዳንድ አካላት እንደተናገሩት ጥያቄዎቻችን የፖለቲካ አይደሉም፣ ይልቁንም ዞ ሲዮን እና ወረዳ አካባቢዎች ያሉ አካላት ስብሰባ እያሉ እየጠሩ የማስጠንቀቂያ ተግባራትን እየፈጸሙ ነው ብሏል። ጥያቄዎችን እያቀረብን ያለነው በሀገር ደረጃ ነው። ምላሽ ካላገኘን እንቅስቃሴው ይቀጥላል። ፖለቲካ አጀንዳ የለንም። የትኛውም አካል የሆን የጤና ባለሙያዎች ጥያቄም ለዘመናት የተከማቸ የዳቦ ጥያቄ እንጂም ምንም አይነት የፖለቲካ አላማ እንደሌለው መገንዘብ ይኖርበታል ሲሉ ማክሏል። ማህበሩ የጠየቅነው ጥያቄ የመኖርና ያለመኖር ነው። 12 ጥያቄዎችን ካቀረብን 25 ቀናት አልፏል። ጥያቄያችንን በግልጽ ከላይ እስከታች ላሉ አመራሮች ልከናል። እስካሁን ግን ለጥያቄዎቻችን መልስ የለም። ጥያቄዎችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን ማሰር፣ ማንገላታት፣ ማዋከብ ነው እየተፈጸመ ያለው ብሏል። በተለያዩ ቦታዎች የጤና ባለሙያዎች ጥያቄ እንዳያቀርቡ እየተደረጉ ነው። ለአብነትም በሲዳማ ክልል ክፍያ ይከፈለን ብለው ለጠየቁ ባለሙያዎች ከመክፈል ይልቅ ወደ እስር ቤት የመውሰድ ድርጊት ነው የተፈጸመው። የጤና ባለሙያዎች ከህግ አግባብ ውጭ የሆኑ ድርጊቶች ሲፈጸምባቸው ቆይተዋል። በዚህ አሁን ደግሞ እየተካሄደ ያለው በአዲስ አበባ ከተማ ነው። ባለሙያዎቻችንን ማሰር፣ ማንገላታት፣ ማስፈራራት በብዙ ቦታ ላይ እየተፈጸመ ያለ ድርጊት ነው። ጥያቄያችን የሚመለከተው አካላይቱ የሚመልሰው ነው። ጥያቄያችንን ያቀረብነው ለጠቅላይ ሚኒስትር ዐቢይ አህመድ፣ ለጤና ሚኒስትር የሚመለከት በሚል ነው ሲልም አብራርቷል። ስለሆነም በየክልሉና በየከተሞች ያሉ ወታደሮች፣ የፖሊስ አባላት፣ ሚሊሻዎች የጤና ባለሙያዎችን ማሰር ጥያቄውን የመመለስ ስልጣኑም ስለሌላቸው ከዚህ ድርጊታቸው እንዲቆጠቡ ከወዲሁን እናስጠነቅቃለን። ውጤቱ አስከፊ ሊሆን እንደሚችል ለመግለጽ እንወዳለን። ራበኝ ጠማኝ ብሎ የሚጠይቅን ባለሙያ ማሰር ማንገላታት በፍጹም የሚመልሰው ጥያቄ የለም። በአዲስ አበባና በክልሎች ማሰር መደብደብና ማንገላታት ቢጀመርም እኛ ግን ወደ ኋላ የምንል አይደለንም ብሏል። ይህ በእንዲህ እንዳለ ከጤና ባለሙያዎች በተጨማሪ መምህራንን ጨምሮ መሰል ጥያቄዎች በጋራ እንዲቀርቡ ቅስቀሳዎች መጀመራቸው ታውቋል። ፖለቲከኛው ታዬ ደንደዓ ደግሞ እንዲህ ይላሉ። ጸረ ዕውቀት ቁማርተኞች ዛሬ መውነቱን አልተረዱም። ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ ለመኖር የተቸገረውን ለማታለልም ሲሞክሩ አያፍሩም። ኢትዮጵያ ኮ የቄስ ሞገሴዎችና የመሬት ደላላ ብቻ አይደለችም። እኛ በልቶማ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየር፣ ሌሎች የህይወት ጉዳዮች የተቸገርነው የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሰራተኞች ና የከተማና ገጠር ነዋሪዎች የዳቦ እንጂ የመዝናኛ ጥያቄ የለንም። ስለዚህ የኮሪደር ና የፓርክ ቁንጅና ያምረንም። ኢትዮጵያውያን በአጠቃላይ አመራሮች በተለይም ከሐኪሞች እንማር። ከብሔር፣ ከሃይማኖት ና ከአካባቢ አጥሮትን በነጻነት፣ በፍትህ፣ በሰላም ና በወንድማማችነት ጉዳዮች ላይ በጋራ እናተኩር። ችግሩ ለሁላችንም የህልውና እንዲሆኑና ደጋ ነው እና በመርህ እንተባበር ሲሉ ጠይቀዋል። የአብይ አህመድ አገዛዝ ድንበር ተሻግሮ ዘመቻ ከፍቷል ሲል ጦሩ ገለጸም። አቶ ሽመልስ አብዲሳ የኦሮሞ ነጻነት ሰራዊትን መክተናል ብለዋል። የመከላከያ ሰራዊቱ ደግሞ በበረሃማ ስፍራ ተዋጋሁ በማለት አሳውቋል። በኦሮሚያ ክልል የነጻነት ጦሩን ማጥፋት የሚል ዘመቻ አመታትን ተሻግሮ አሁንም ግን እንደቀጠለ ነው። የነጻነት ጦሩ ደግሞ በቅርቡ ያወጀው የሽግንባር ዘመቻን ጨምሮ ጥቃቶችን እያደረሰ እንደሚገኝ ይገልጻል። የብልጽግናው ሹማምንት ኦሮሚያ ሰላም ነው በሚሉበት መሳሳይ ወቅት ለመስዋዕትነት የማገዱት የመከላከያ ሰራዊቱ ግን በበረሃማና አስቸጋሪ ቦታዎች ላይ ውጊያ ላይ ነው ብሏል። በምዕራብ ሸዋ ዞን ሜታ ሮቢ ወረዳ ሙገር በተባለ በረሃማ አካባቢ በበርካታ ቀበሌዎች በረሃማ ስፍራዎችን የነጻነት ጦሩ አስቸጋሪ መልካምድሩን በመጠቀም ሲያደርጉ የነበረውን ተግባር ለመግታት ስዋጋ ሰነበትኩ ነው ያለው። በዚህም ገደልኩ ማረኩ ያለውን ሰውም ጦር መሳሪያንም አሳውቋል። የነጻነት ጦሩ በበኩሉ በዚሁ ዞን በቅርቡ የክልሉ ምክትል ሚኒስትር አውሎ አብዲን ጨምሮም ጨምሮ በርካታ ታጣቂዎች እጅ ሰጡን መሳሪያም አገኘን በሚል የብልጽግና ሰዎች ፕሮፓጋንዳ በሰሩበት አካባቢ ከባድ ጥቃት ከፈትኩ ሲል ይፋ አድርጓል። ባኮ ጨሊያና ጌደው በተባሉ ስፍራዎች በርካቶች ተገድለው ጥቂት የማይባሉ የመንግስት ወታደሮች እንዲቆስሉ አድርጊያለሁም ይላል። በምዕራብ ወለጋ ዞን ቆንዳላ ወረዳም እንደዚሁ። በኦሮሚያ ክልሉ ጦርነት በሰፊው ገብተው እንዲዋጉ ከተደረጉ የመከላከያ ሰራዊቱ እዞች መካከል የምዕራብ እዝ አንዱ ነው። ምስረታውን ምክንያት በማድረግ የተናገሩት አቶ ሽመልስ አብዲሳም ሸኔ ያሉት የኦሮሞ ነጻነት ሰራዊትን መከተልን ብለዋል። ሦስተኛው የሸኔ ኃይል ለመመከት የህዝቦችን አንድነት በመጠበቅ የኢትዮጵያን ቀጣይነት በማረጋገጥ ከማንም በላይ አይተክ የሚና የተጫወተ አስደናቂ በእርግጥ ለእናቶች ሽመልስ አብዲሳ ስልጣን መጽናት የደሀ ኢትዮጵያውያን ስብስብ የሆነው ሰራዊቱ የህይወት መስዋዕትነትን መክፈሉን ቀጥሏል። ከሀገር ውስጥ አልፎ በውጭ ሀገርም ዜጎች ላይ ይዘምት ዘንድም እየተላከ ነው። የኦሮሞ ነጻነት ጦር ባወጣው መግለጫም የአብይ አህመድ የዘር ማጥፋት ዘመቻ በሀገር ውስጥ ብቻ ሳይሆን ድንበርም የተሻገረ ሆኗል ይላል። በጎረቤት ሀገራት በስደተኛ ካምፕ ላይ የሚገኙ ላይ ሳይቀር የሚፈጸም ነው በማለት በቅርቡ በጅቡቲና በሶማሌላንድ የተላለፉ ውሳኔዎች በኢትዮጵያውያን በት ይህም ደግሞ በኦሮሞ ተወላጆች ላይ ያነጣጠሩ ናቸው ያለው ኦላ የአብይ አህመድ አገዛዝ ውድቀት ያጋጠመው በሀገር ውስጥ ብቻ ሳይሆን ጎረቤቶችንም ጠላት በማድረግ ከውጭ ጭምር እንደሆነ ማሳያ ነው ብሎታል። እናም የጎረቤት ሀገራት በዚህ ጨቋኝ አገዛዝና የኢትዮጵያን ዜጎች መካከል ያለውን ልዩነት በውል እንዲገነዘቡ ጥሪ እናቀርባለን። ከዚህም ባሻገር ለስደተኞች መብትና ጥበቃ ማድረግ ዓለም አቀፋዊ ሕግ የሚያስገድድ መሆኑን እንዲገነዘቡ እናሳስባለን ሲልም ገልጿል። የነጻነት ሰራዊቱ በቅርቡ የአብይ አህመድ አገዛዝ በዜጎች ላይ የሚያደርሰውን ጥቃት በሀገር ውስጥ ብቻ ሳይሆን ድንበርም ተሻግሮ እየፈጸመ ነው ያለ ሲሆን በሰሜናዊ ኬንያ የቦረና ኦሮሞች ላይ የኦሮሞ ነጻነት ጦር ላይ ዘመቻ መክፈት በሚል ሰበብ ያልታጠቁ የቦረና ሰላማዊ ዜጎች ላይ በማነጣጠር ጥቃቶችን አድርሰዋል ሲልም አብነትን አንስቷል። ይህ የኬንያ ሉዓላዊ ድንበር በመሻገር የቦረና ህዝብን መብት በመጣስ በኢትዮጵያ መንግስት የሚፈጸም ተግባር ሆኗል። እናም የኬንያ መንግስት የሀገሩን ዜጎችን ከጥቃት የመከላከልና ሉዓላዊነቱን የማስከበር ኃላፊነቱን እንዲወጣም የአብይ አህመድ ቀጠናውን የማተራመስ ተልዕኮን ለመግታት እንዲሰራም እንጠይቃለን። አለም አቀፉ ማህበረሰብን በዚህ ጉዳይ ላይ ጣልቃ እንዲገባ ጥሪ እናቀርባለን ብሏል በመግለጫው። ፕሬዚደንት ታዬ አጽቀሥላሴም ኢብራሂም ትራዎሬም አልሲሲም በሞስኮ አንድ መድረክ ላይ ተገኝቷል። ፑቲን የዓለም መሪዎችን ሰብስበው ሩሲያ ስርዓት አልበኝነትን መዋጋቷን ትቀጥላለች የሚል ንግግር አድርጓል። ሩሲያ ናዚ ጀርመን የተሸነፈበት ሰማኒያኛ ዓመት የድል በዓሏን በቀዩ አደባባይ አክብራለች። በዚህ መርሐ ግብር ላይ ብዙዎች የአምባገነኖች ስብስብ ያሏቸው መሪዎችን ፑቲን ጠርተው የሚወዱትን ወታደራዊ ትርኢትም አሳይተዋቸዋል። አብዮተኛም አምባገነንም በሚል ብዙዎች የሚከራከሩ የሚያቀርባቸው የቦርኪና ፋሶ ኢብራሂም ትራዎሬ ሚሊዮን ገዳይ መንግስትን የወከሉት ፕሬዚደንት ታዬ አጽቀሥላሴ የኢትዮጵያን ጥቅም ሊነጥቁ የሚሯሯጡት የግብጹ ፕሬዚደንት አብዱል ፈታል አልሲሲም በዚህ መድረክ ላይ ታይቷል። የሩሲያ ጦር አስደናቂውን ወታደራዊ ትርኢት የቻይናው ፕሬዚደንት ሺጂንፒንግን በተገኙበት ነው ያከናወነው። ፕሬዚደንት ቭላዲሚር ፑቲን ሩሲያ ናዚዝምን፣ ሩሲያ ጠልነትን እንደዚሁም ጸረ ሴሜቲክ አረዳሮችን መዋጋቷን ትቀጥላለች ብሏል። ሩሲያ የሁለተኛው የዓለም ጦርነት ድል በኩራት ከሚያከብሩ ሀገራት መካከል ግንባር ቀደምቷ ናት። አውዳሚ ሀሳቦችን የሚያስፋፉትን ኃይሎችን ሩሲያ መዋጋቷን ትቀጥልበታለች ያሉት ፕሬዚደንት ፑቲን እውነትና ፍትህ ከኛ ጋር ነው ሲሉም ገልጿል። ሞስኮ የሁለተኛው የዓለም ጦርነት ውጤቶችን ታስታውሳለች፣ በዛ ጊዜ የተፈጸሙ ግፎች እንዳይደገሙ ፈጽሞ አትፈቅድም በሚል ተንኳሽ ለሚሏቸው ኃይሎችም ፑቲን መልእክት አስተላልፏል። ዩክሬን ላይ ጦራቸውን አዝምተው ነው እንግዲህ ይህንን ማለታቸው። በእርግጥ ለዚህ ክብረ በዓል ሲሉ የሶስት ቀናት የተኩስ አቁም አውጀዋል። ደስታና ሀዘን ኩራትና ክብር ይሰማናል የሚሉት ፑቲን ምንም እንኳን አስር ሚሊዮኖችን ብናጣም ለሁሉም የሰው ዘር ነጻነትና ሰላም ናዚን አሸንፈን እውን አድርገነዋል ሲሉም በኩራት ተናግሯል። የደል በዓሉ በሞስኮ አደባባዮች በተለያዩ ወታደራዊ ስነስርዓቶች እንደዚሁም የጦርነቱ ሰማዕታትን በማሰብ እየተከበረም ነው። በበዓሉ ልዩ ዝግጅት የኦሸኒ እና የአርኤስቲን አህጉር አቋራጭ ሚሳይሎችና ሌሎች ዘመናዊ ትጥቆችም ለይታ ቀርቧል። በተጨማሪም የሩሲያ ኤርስፔስ ታንክ፣ ዘመናዊ ተሽከርካሪዎችና ሌሎች ወታደራዊ ክፍሎች ትርኢታቸውን አሳይተዋል። በሞስኮ ሬድ ስኩር በተካሄደው ስነስርዓት፣ ፕሬዚደንት ፑቲን ባደረጉት ንግግር ሀገራቸው ስርዓት አልበኝነትን መዋጋቷን እንደምትቀጥልም አንስቷል። በሩሲያ ድል ቀን 80ኛ ዓመት መታሰቢያም የ20 ሀገራት መሪዎች ስለመገኘታቸው ነው መረጃዎች የሚያሳዩት። የተባበሩት አረብ ኤምሬቶች ለሱዳን ጦር መንግስት እውቅና የለኝም አለች። ፖርት ሱዳንን ኢላማ ያደረገው የድሮን ድብደባ ጀርባ አለች በሚል ስሟ የሚነሳው አቡዳቢን የአልብሩሃን ጦር በይፋ ጠላት ብሎም ነበርም። የተባበሩት አረብ ኢሚሬቶችና የአፍሪካ ቀንድ እልቂት ስማቸው አሁን አብሮ መነሳቱን ቀጥሏል። ትረዳዋለች የሚባልላት ፈጥኖ ደራሽ ኃይሉም ከኤርትራ ድንበር እስከ ቀይ ባህር ፖርት ሱዳን ድረስ ድሮኖችን እያዘነበ ነው። አሁን ደግሞ የተባበሩት አረብ ኢሚሬቶች ለጀነራል አልብሮሃን መንግስት እውቅና አልሰጥም ብላለች። የሀገሪቱ የውጭ ጉዳይ ሚኒስትር ባወጣው መግለጫም መቀመጫውን በፖርት ሱዳን ያደረገው የጀነራል አልብሮሃን መንግስት ውሳኔን እውቅናን የማልሰጠው ነው ብለዋል። በመግለጫው ለምን እውቅና እንደማይሰጠው ሲ አብራራም በፖርት ሱዳን ያለው መንግስት ህጋዊ የሱዳን እና የሱዳን ህዝብ ውክልና ያለው አይደለም በሚል ነው። የሱዳን ወታደራዊ መንግስት የጸጥታና መከላከያ ምክር ቤት ያወጣው መግለጫ የሁለቱ ሀገራት ህዝቦች መካከል ያለውን ጠንካራ ትስስር የማይጎዳው ነው ብሏል። የሱዳን ወታደራዊ መንግስት ከቀናት በፊት የተባበሩት አረብ ኤሚሬቶችን ጠላት ሀገር ሲል ፈርጁም ዲፕሎማሲያዊ ግንኙነቱን ሙሉ በሙሉ ማቋረጡን አሳውቆ ነበር። የተባበሩት አረብ ኤምሬቶች በመግለጫው በፖርት ሱዳን ያለው መንግስት ውሳኔ በሱዳን ውስጥ ካሉት ሁለት ተፋላሚዎች አካላት የአንደኛው ውሳኔ ነው ይላል። ይህ ከሁለቱ አንዱ የሆነው የፖርት ሱዳን መንግስት ከተባበሩት አረብ ኤምሬት ጋር ያለው ዲፕሎማሲያዊ ግንኙነት ለማቋረጥ መወሰኑ እንደማይቀበለው የጠቀሰው የአቡዳቢው መግለጫ የፖርት ሱዳኑ መንግስት በዓለም አቀፍ ፍርድ ቤት በተባበሩት አረብ ኤምሬቶች ላይ ያቀረበው ክስ ውድቅ ሲሆንበት የወሰደው የበቀል እርምጃ ብሎታል። ይበ እንዲህ እንዳለ ለዚህ መግለጫ የሱዳን መንግስት በሰጠው ምላሽም የተባበሩት አረብ ምሬቶች ለሱዳን የሰጠችው እርዳታ መሰረተ ልማቶችን አውድሟል፣ የዜጎች ንብረት እንዲዘረፍ አድርጓል፣ በአስር ሺዎች ለሚቆጠሩ ሰዎች ሕይወት መጥፋትና መደፈር መፈናቀልና መብት ጥሰትም ትልቅ ሚና ተጫውተዋል በማለት የተባበሩት አረብ ምሬቶች በምስራቅ አፍሪካ ጦርነቶች ላይ እያስከተለች ያለውን ውድመት የሚያብራራ ምላሽ ነው ያቀረበው። የተወደዳችሁ የኢትዮ ፎረም ቤተሰቦች ሰዎች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።